የጡት ካንሰር የጡት ካንሰር የሚጀምረው በጡት ህዋሶች ውስጥ ነው፤ ይህም ወተት በሚያመርቱ እጢዎች ወይም ወደ ጡት ጫፍ በሚወስዱት ቱቦዎች ውስጥ ነው። ልክ እንደ ሁሉም የካንሰር ዓይነቶች፣ ከቁጥጥር ውጭ በሆነ መልኩ የሚደረጉ መደበኛ ያልሆኑ ሴሎች ክምችት ነው። ይህ ካንሰር ህክምና ካልተደረገለት ወደ ሌሎች የሰውነት ክፍሎች ሊሰራጭ ይችላል። የጡት ካንሰር ትክክለኛና ብቸኛ መንስኤው እስካሁንም ሙሉ በሙሉ አይታወቅም። ሆኖም የሚከሰተው በጡት ሴሎች ዲኤንኤ ላይ በሚፈጠር ለውጥ ወይም ሚውቴሽን ምክንያት ህዋሶች ከቁጥጥር ውጭ በሆነ መንገድ ማደግ ሲጀምሩ ነው። ምንም እንኳን ትክክለኛው ምክንያት ባይታወቅም፣ ለጡት ካንሰር የመጋለጥ እድልን የሚጨምሩ ብዙ የአደጋ መንስኤዎች ሪስክ ፋክተርስ ግን ተለይተዋል። እነዚህም በዋናነት በሶስት ሊከፈሉ ይችላሉ። የዘረመልና የቤተሰብ ታሪክ ጄኔቲክ ኤንድ ፋሚሊ ሂስትሪ የዘር ውርስ ወይም ጄኔቲክስ፣ በቢሲአርኤ 1 እና በቢሲአርኤ 2 ጂኖች ላይ የሚከሰት ሚውቴሽን ለጡት ካንሰር የመጋለጥ እድልን በእጅጉ ይጨምራል። እነዚህ ለውጦች ከወላጆች ወደ ልጅ ሊተላለፉ ይችላሉ። የቤተሰብ ታሪክ፣ እናት፣ እህት ወይም ሴት ልጅ በጡት ካንሰር ከተያዙ፣ በተለይ በወጣትነት ዕድሜያቸው ከሆነ የመጋለጥ እድሉ ይጨምራል። ጾታና ዕድሜ፣ ሴት መሆን ዋነኛው የአደጋ መንስኤ ሲሆን፣ እድሜ እየጨመረ በሄደ ቁጥርም የመያዝ እድሉ ይጨምራል። የሆርሞን ተጽዕኖዎች ሆርሞናል ኢንፍሉዌንስስ። ለኢስትሮጅን መጋለጥ፣ የጡት ካንሰር ሕዋሳት እድገት ከኢስትሮጅን ሆርሞን ጋር ሊገናኝ ይችላል። የወር አበባ መጀመርና መቋረጥ፣ ከ12 ዓመት በፊት የወር አበባ መጀመርና ከ55 ዓመት በኋላ የወር አበባ መቋረጥ ወይም ማረጥ ሴቶችን ሆርሞኖች ረዘም ላለ ጊዜ እንዲጋለጡ ያደርጋል። ዘግይቶ ማርገዝና ጡት አለማጥባት ከመጀመሪያው እርግዝና ከ30 ዓመት በኋላ መሆን፣ ወይም ሙሉ በሙሉ ጡት አለማጥባት የጡት ካንሰር ተጋላጭነትን ከፍ ያደርጋል። ጡት ማጥባት ደግሞ ተጋላጭነትን ሊቀንስ ይችላል። የሆርሞን ምትክ ሕክምና ኤች አር ቲ፣ በተለይ በማረጥ ወቅት የሚወሰዱ አንዳንድ የሆርሞን ምትክ ሕክምናዎች ከአምስት ዓመት በላይ ሲወሰዱ አደጋውን ሊጨምሩ ይችላሉ። የአኗኗር ዘይቤና አካባቢያዊ ነገሮች ላይፍስታይል ን ኢንቫይሮንመንታል ፋክተርስ። ክብደት፣ ከመጠን በላይ መወፈር፣ በተለይም ማረጥ ከደረሰ በኋላ፣ የአደጋውን መጠን ከፍ ያደርገዋል። አልኮል መጠጣት፣ አልኮል መጠጣት ተጋላጭነትን ሊጨምር ይችላል። ለጨረር መጋለጥ፣ በደረት አካባቢ ለጨረር መጋለጥ፣ ለምሳሌ በሌላ በሽታ ሕክምና ምክንያት። የአካል ብቃት እንቅስቃሴ ማጣት፣ ንቁ አለመሆን ወይም በቂ የአካል ብቃት እንቅስቃሴ አለማድረግ። የጡት ካንሰር የሚከሰተው በዘረመል ለውጥ ወይም ሚውቴሽን ሲሆን፣ ከላይ የተጠቀሱት ምክንያቶች ደግሞ ይህ የዘረመል ለውጥ እንዲፈጠር ወይም የካንሰሩን የመከሰት እድል እንዲጨምር አስተዋጽኦ ያደርጋሉ። ስለ ጤንነቱ የሚያሳስብ ነገር ካለ ሁል ጊዜ ጤና ባለሙያ ማማከር ይመከራል። እስኪ ስለ ምልክቶቹ እንነጋገር። የጡት ካንሰር ምልክቶች እንዴት ይታወቃሉ? የጡት ካንሰር ገና በለጋ ደረጃ ከተገኘ የተሳካ ህክምና የማግኘት እድሉ ከፍ ይላል። ሊታዩ ከሚችሉ ምልክቶች መካከል ዋነኞቹ የሚከተሉት ናቸው። በጡት ውስጥ ያለ እብጠት ወይም ጉብታ ወይም ውፍረት። ይህ በጣም የተለመደ ምልክት ሲሆን ብዙውን ጊዜ ህመም የሌለው ነው። በጡት መጠን፣ ቅርጽ፣ ወይም ገጽታ ላይ ለውጥ መታየት። በጡት ቆዳ ላይ የሚደረጉ ለውጦች፣ መቅላት ወይም መቆጣት፣ የቆዳ መጨማደድ ወይም ወደ ውስጥ መሰርጎድ የብርቱካን ልጣጭ የመሰለ መሻከር ወይም መቦርቦር። የጡት ጫፍ ለውጦች፣ የጡት ጫፍ ወደ ውስጥ መግባት ወይም መገለባበጥ፣ ከጡት ጫፍ የሚወጣ ያልተለመደ ፈሳሽ በተለይ ደም የቀላቀለ ከሆነ፣ በጡት ጫፍ ላይ ሽፍታ ወይም ቁስለት። የእነዚህ ምልክቶች መታየት ብቻ ሁል ጊዜ ካንሰርን አያመለክቱም፣ ነገር ግን በጤና ባለሙያው መመርመር ያስፈልጋል። የጡት ካንሰር መከላከያ መንገዶች የጡት ካንሰርን ሙሉ በሙሉ መከላከል ባይቻልም የመጋለጥ እድልን የሚቀንሱ የአኗኗር ዘይቤ ለውጦችና ጥንቃቄዎች ግን አሉ። ጤናማ ክብደትን መጠበቅ፣ ከመጠን ያለፈው ውፍረት ለካንሰር ተጋላጭነት ስለሚጨምር ጤናማ ክብደት ለመጠበቅ መጣር። መደበኛ የአካል ብቃት እንቅስቃሴ ማድረግ፣ የአካል ብቃት እንቅስቃሴ ማድረግ የጡት ካንሰርን ተጋላጭነት እንደሚቀንስ ተረጋግጧል። ጤናማ አመጋገብ መመገብ፣ በፍራፍሬ በአትክልት በጥራጥሬና በፕሮቲን የበለጸገ ምግብ መመገብ እንዲሁም የተቀነባበሩና ቀይ ስጋዎችን መቀነስ። አልኮል መጠጥን መገደብ ወይም ማስወገድ። ከመጠን በላይ አልኮል መውሰድ የጡት ካንሰርን ለመያዝ ከፍተኛ እድል ይጨምራል። ጡት ማጥባት። ልጆቻቸውን የሚያጠቡ እናቶች በጡት ካንሰር የመጠቃት እድላቸው ይቀንሳል። መደበኛ ምርመራዎችን ማድረግ እድሜና የአደጋ መንሲዎች በሚፈቅዱት መሰረት ከዶክተሩ ጋር በመመካከር የማሞግራም ምርመራዎችና ክሊኒካዊ ምርመራዎችን መከታተል። የአደጋ መንሲዎችን ማወቅ፣ በቤተሰብ ውስጥ የካንሰር ታሪክ ካለ ወይም በጡት ውስጥ የካንሰር ቅድመ ህዋስ ታሪክ ካለ ከሐኪም ጋር በመመካከር የመከላከያ መድኃኒቶችን ወይም ቀዶ ጥገናን ማድረግ። የጡት ካንሰር ምርመራ ዲቴክሽን ካንሰርን ቀደም ብሎ ማወቅ ለስኬታማ ሕክምና ወሳኝ ነው። ዋና ዋናዎቹ የምርመራ ዘዴዎች የሚከተሉት ናቸው። የጡት ራስን መመርመር ብረስት ሰልፍ ኤግዛሚኔሽን፣ አንዲት ሴት በየወሩ የጡቷን አወቃቀር በመዳሰስ ማንኛውም እብጠት ወይም ለውጥ ራሷን መፈተሽ። ክሊኒካዊ የጡት ምርመራ ክሊኒካል ብረስት ኤግዛም፣ ዶክተር ወይም የጤና ባለሙያ የሚያደርገው የአካላዊ ምርመራ ማሞግራም የጡት ካንሰርን ለመፈተሽ ዋናው መሳሪያ ነው። ትናንሽ እብጠቶች ሳይታወቁ በፊት እንዲታዩ የሚያደርግ የራጅ ወይም ኤክስሬ ምርመራ ነው። ከአርማበት በኋላ ላሉ ሴቶች መደበኛ ዓመታዊ ምርመራ ይመከራል። አልትራሳውንድ፣ በማሞግራም የታየው እብጠት ጠንካራ ወይም ፈሳሽ እንደሆነ ለመለየት የሚረዳ ማሞያ ምርመራ ነው። ባዮፕሲ ካንሰር መኖሩን በእርግጠኝነት ለማረጋገጥ የሚደረግ ምርመራ ነው። ከብጠቱ ላይ ትንሽ የህዋስ ናሙና ወስዶ ባጉሊ መነጽር ይመረምራል። የጡት ካንሰር ህክምና አማራጮች የሚሰጠው ህክምና የሚወሰነው በካንሰሩ አይነት ደረጃ፣ በታካሚው አጠቃላይ ጤንነትና በሌሎች ነገሮች ላይ ነው። ዋናዎቹ የህክምና ዘዴዎች የሚከተሉት ናቸው። ቀዶ ጥገና ወይም ሰርጀሪ፣ ካንሰር ያለበትን ቦታ ብቻ ለይቶ የማስወገድ ቀዶ ጥገና ብረስት ኮንዘርቬሽን ሰርጀሪ፣ ካንሰሩ ያለበትን እብጠትና በዙሪያው ያለውን አነስተኛ ጤናማ ቲሹ ብቻ ማስወገድ። ጡትን ሙሉ በሙሉ የማስወገድ ቀዶ ጥገና፣ በካንሰር የተጠቃውን ጡት ሙሉ በሙሉ ማስወገድ። ኬሞቴራፒ፣ የካንሰር ሴሎችን ለመግደል መድኃኒቶችን መጠቀም። የጨረር ህክምና ራዲዮ ቴራፒ፣ ከፍተኛ ኃይል ያለው ጨረር በመጠቀም የካንሰር ሴሎችን መግደል ወይም እድገታቸውን መግታት። ብዙውን ጊዜ ከቀዶ ጥገና በኋላ ካንሰሩ ተመልሶ እንዳይመጣ ለመከላከል ይከወናል። የሆርሞን ህክምና ሆርሞን ቴራፒ፣ አንዳንድ የጡት ካንሰር አይነቶች በሆርሞኖች ወይም ኤስትሮጅንና ፕሮቴስትሮጅን እድገታቸው ይፋጠናል። ይህ ህክምና የእነዚህን ሆርሞኖች ተጽዕኖ ይከላከላል። ታርጌትድ ቴራፒ የካንሰር ሴሎችን እድገት በተለይም፣ ለምሳሌ ኤችኢአርቱ የተወሰኑ ፕሮቲኖችን በመጠቀም ያነጣጠረ መድኃኒት ነው።